በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራንና ክቡራት ምዕመናን ምዕመናት እግዚአብሔር ቤተሰቦች እንኳን ለብርሃነ ትንሳኤው አደረሳችሁ፣ አደረሰ አምላካችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። እንግዲህ እችን ሳምንት ማለትም በዓለ ሃምሳ በዓለ ሃምሳን በጠቅላላው እንኳን ለብርሃነ ትንሳኤው አደረሳችሁ እየተባልን ነው፣ ሰላምታ የምንሰጣጠው ማለት ነው እያልን በተለይ ደግሞ ከዚያም አልፎ ደግሞ እችን ሳምንቷል ሳምንቷ ትንሣኤ ነች፣ ሰንበት ነች። ከትንሣኤ እስከ ዳግም ትንሣኤ ያለችው ሳምንት ምን ተብላ ነው የምትጠራው? ትንሣኤ ወይንም ደግሞ ሰንበት ተብላ ነው የምትጠራው። እንደ ቤተ ክርስቲያናችን ስርዓትም እንደ ታሪኩም እንደ ይዘቱም አምላካችን ኢየሱስ ክርስቶስ በሕማማት ውስጥ ያደረገው ስራ ሁሉ የዚያ ስያሜ ተሰጥቶ እንደተነገረው ከሰኞ እስከ አርብ ያለው እስከ ስቅለት ያለው ስያሜ ለየ ራሳቸው ተሰጥቷቸው ተነግሮላቸዋል። አሁንም ደግሞ ከሰኞ ማዕዶት ጀምሮ ወይንም ከትንሣኤ ጀምሮ እስከ ዳግም ትንሣኤ ያሉት ሳምንታት ደግሞ ሳምንት ማለት ነው። አንድ ሳምንት ነው እርሱ። በተለየ መልኩ ደግሞ ስያሜ ያለው ያ ስያሜው ደግሞ በምን የተሰየመ ነው? በትንሣኤው ነው። ከትንሣኤው ጋር የተያያዘ ነው። ከትንሣኤው ውጭ አይነገርም። በትንሣኤው ውስጥ ያለውን ታሪክ የሚናገር ማለት ነው። በትንሣኤው ውስጥ ያለውን ታሪክ ይህንን ስንናገር ያው ቅዱስ ያሬድን በተለይ በድጓው ላይ በሰፊው የትንሣኤ ቀንም ይህን ሳምንቱን ትንሣኤ እያለ ሰንበት እያለ እያነሳ እያወሳ ነው የሚናገረው። በዚያ ምክንያት ሊቃውንት በቤተ ክርስቲያን የሚያመሰግኑት ትንሣኤንና ሰንበትን እየጠቀሱ ነው፣ ዛሬ ሳምንቱን ማለት ነው። ስለዚህ ሳምንቱ ሰንበት ተብሎ ነው የሚጠራው። የቀኖቹን ስያሜ ደግሞ ሲሰየሙ ቅዱስ ያሬድ እንዳስቀመጠልን በድጓው እንደተጻፈልን፣ ሊቃውንት እንደሚያመሰግኑበት፣ በዚያ ስያሜ ነው የሚጠራው። ይህ ስያሜው ከትንሣኤ የማይወጣ ነው ብያቸዋለሁ። ሰንበትን እየነካ ነው ብያቸዋለሁ። ከነዚያ አንዱ ዛሬ ሰኞ ማዕዶት ተብሎ ይጠራ። ማዕዶት ማዕዶት ማለት መሸጋገር ማለት ነው። መሸጋገር ስንል ምሳሌ ሰዎች ወንዝን ውሃን ተሻግረው ውሃ ይሞላል ጎልፉን፣ ያንን ውሃውን ሙላት ጎልፉን ተሻግረው ወደ የብሱ ይደርሳሉ። እንደገና ደግሞ አንድ ሰው በመከራ ተይዞ የነበረውን ዘመን አልፎ ያን የመከራውን ዘመን ተሻግሪ ዛሬ ከመልካሙ ዘመን ደርሻለሁ ብሎ ይህን ቋንቋ ይጠቀምበታል። የሰው ልጅ በዚህ ቋንቋ እንጠቀማለን። አሁንም ወደ ትንሳኤው ከትንሳኤው ጋር አያይዘን ስነር ደግሞ ዛሬ ማዕዶት ማለት ነፍሳት ከሲኦል የተሻገሩበት ማለት ነው። ሰኞ ማዕዶት ማለት ከሲኦል ወደ ገነት የተሻገሩበት የገቡበት ብለን ነው የምናውሰው። ይህ ሲባል ነፍሳት የወጡት ዓርብ ዘጠኝ ሰዓት ላይ ነው። እንደት ወይዚያን ሰዓት ማዕዶት ሳይባል ዛሬ ሰኞ ሊባል ቻለ የሚል ጥያቄ ቢኖር ለዚህ መልሳችን ምንድን ነው? ነፍሳት ከሲኦል ዓርብ ወጡ እንደ ወጡ በትንሣኤው አልተረጋገጠም ገና ወጥተዋል። ለመውጣታቸው ዓርብ ቅዳሜ ብስራት ተነግሮናል። ብስራት ነፍሳት ከሲኦል ወጡ የሚል ብስራት ተነገረን። ያ ብስራቱ ደግሞ መቼ ተረጋገጠልን? በትንሣኤው ተረጋገጠልን። መድኃኒታችን ኢየሱስ ክርስቶስ ሶስት ማ ሶስት ሌት በከርሰ መቃብር አድሮ ተነስቶ ነፍሳትን ከሲሆን ማውጣቱን ብርሃነ መለኮቱን መግለጡን ለእኛ ተነገረ። ከዚህ በኋላ የነፍሳት ከሲኦል ወደ ገነት መሸጋገራቸው ትክክለኛ ሆኖ ትምህርቱ ተሰጠ፣ ተረጋገጠ። ምስክር ራሱ መድኃኔ ዓለም ኢየሱስ ክርስቶስ በትንሣኤው ትንሣኤው ምስክር አድርጎ ነገረ። ያ ከተነገረልን በኋላ መቼ ማዕዶት ተባለ? ሰኞ ትክክለኛ ነው። ነፍሳት ከሲኦል ወጥተዋል አምላካችን ኢየሱስ ክርስቶስ በትንሣኤው አረጋግጦልናልና ዛሬ ሰኞ ማዕዶት ብለን እናከብራለን፣ ብላ ቤተ ክርስቲያን ወይንም አባቶቻችን ሊቃውንት ወስነው ዛሬ ሰኞ ማዕዶት ብለን እናከብራለን። ማዕዶት ብለን እንጠራታለን፣ የዛሬዋን ቀን ሰኞን ማለት ነው። በዚህ ማዕዶት ተብላ ተጠርታለች። ማዕዶት ሲባል ነፍሳት ከሲኦል የተሻገሩበት ብለን ያው ታሪኩን እንደምናገሩ አሁንም ከዓርብ ጀምሮ እስከ ሰኞ ድረስ የነፍሳት ከሲኦል መውጣት የነፍሳት ከሲኦል ወደ ገነት መሸጋገር ይነገራል። ስለሚነገር የዛሬዋ ቀን ማዕዶት ትባላለች ማለት ነው። ይኸው ስያሜው ሳምንቱም አለው ብያለው። ደግሞ የነገውን በነገ እለት እንነጋገራለን። አምላካችን ኢየሱስ ክርስቶስ ላስተማረን ለገሰጽን ክብር ምስጋና ይግባው። ይቆየን።